አሰላሙ አሌይኩም ወረህመቱላሂ በረካቱ የተከበራችሁ የተወደዳችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አዲሶች ደግሞ ሰብስክራይብ በማረግቡ። ዛሬ ልሰራ ያመጣሁት ስቲክ ነው። ስቲክ ዲጃጅ ወይም ስቲክ ችክን። አጥቢዋለሁ ወይ በሎሚ በደንብ አርጌ። እዚህ ድንች አለኝ። መጀመሪያ ያው ድንቹ እንዲበስል መቀቀል አለብኝ መላጥ አለብኝ ማለት ነው። ስ እንድታያቸው አድርጌ ያረግ ለጠዋለሁ ማለት ነው። ድንቻችንን መጀመሪያ ማብሰል ይጠበቅብና እስቲክ ስንሰራ ድንቹ ማብሰል አለበት። እናንተ የሚበቃችውን ያህል መጠቀም ትችላላችሁ። እኔ ደግሞ ሶስት ድንችን የተጠቀምኩት ይሄ በቂ ነው። ሰላጣ ምናምን ሌላ ምግብ ስላለ ይሄ በቂ ነው ማለት ነው። ድንቹን አብስለን ነው የምንፈጨው፣ ስለምንፈጨው ይበዛል። አሁን ይሄ ሶስቱ ይበዛል ማለት ነው። እናንተ ደግሞ ተለቅ ተለቅ ያለ ወይም ሶስት ወይም አራት ተጠቀሙ። እንደ ቤተሰቦቻችሁ ለጣም ከሆናቸው ሁለት ድንች ይበቃቸዋል። ብዙም ከሆናችሁ ልጆች ያው ድንች ስለሚወዱ በዛ አድርጉ ማለት ነው። አድርጌ ከጣርኩኝ በኋላ ከላጥኩኝ በኋላ በደንብ አድርጌ አጥቤ እጠዲዋለሁ ማለት ነው። እስከ መጀመሪያ አሳያችኋለሁ። በዚህ መልኩ እንግዲህ ልጬ ጨርሻለሁ። እንደምትመለከቱት እንግዲህ ልጬ ጨርሻለሁ። አሁን ወደ ማጠብ እንችላለን ማለት ነው። አድርገን እንጥደዋለን ማለት ነው። ጨው አድርገን እንጥደዋለን። ዋይ ሶ እንደዚህ አድርገን እዚህ እንጥደዋለን። እሳቱን ጋል እናደርገዋለን፣ ቶሎ እንዲደርስ ዘጠኝ ቁጥር ላይ አድርጌዋለሁኝ እኔ፣ ቶሎ እንዲበስል ማለት ነው። ድንቻችን ስለሚበስል ደግሞ ዶሮውን እንቀመማለን ማለት ነው። እዚህ ዶሮ አለኝ። እንደምታይ ሶስት ዶሮ ነው፣ ይሄ አንድ ኪሎ ነው። እናንተ ደግሞ ሁለት ኪሎ መጠቀም ትችላላችሁ፣ ቤተሰቦቻችሁ ማለት ነው። አሁን እንቀመማለን። አለን እሺ፣ ወደች መጀመሪያ ለሶሱ ወተት ማፍላት ስላለብኝ መጣት ስላለብኝ ወተት መራአይ እጠቀማለሁ ማለት ነው። እናንተ ኒዶ መጠቀም ትችላላችሁ። እኔ ግን ቤት ውስጥ ስላለ እኛ ቤት ስለማይጠፋ ይሄን ነው የምጠቀመው። ይሄን አፈላለሁ መጀመሪያ። ድንቹ እንደምታዩት እዚህ እየተንተከተከ ነው አሁን ደግሞ ወተቱን እዚህ ጥድ ያለው ሳፉን ቀነስ አድርጌ፣ ይሄ ለዶሮ ሶስ መስሪያ ነው። እሱን አሳያቸዋለሁ በደንብ በርጌ ታይታላችሁ ማለት ነው። አሁን ጃይ ወደ ዶሮዎች እንሄዳለን። እዚህ ለዶሮዎች እናቀምማለን። እዚህ እዚህ ጨው አለ ትንሽ እየሳይ ለዛ ትንሽና አረቁ ደም እዚህ ቁንዶ በርበሬና ጨው ሮዝሜሪ ታሻለኝ አለኝ፣ እዚህ እሱንም ስለምጠቀም እዚህ ከሙን አለኝ፣ እዚህ ኩዝብራ፣ እዚህ ፍልፍል አስወድ፣ እዚህ ደግሞ ሰባ ባህራት፣ እዚህ ፓፕሪካ መደኸን። ይሄኛው ፓፕሪካ አይዲ ነው፣ ይሄኛው ፓፕሪካ፣ ሁለቱም አይፋጅም። ይሄ ግን የተበኸረ ነው ማለት ነው፣ መደኸን። እዚህ ሽንኩርት አለኝ፣ እዚህ ነጭ ሽንኩርት አለኝ። ይሄና ይሄ ለሶሱ ነው። እዚህ ደግሞ የብሮኮሊ ዱቄት አለኝ፣ የሹርባው ማለት ነው። ይሄን ደግሞ ለሶሱ ነው ወተቱ ጋር የምሰራው ማለት ነው። አሁን ዶሮ እንሰነጥቃለን ማለት ነው። እስቲ ለእናንተ ከታያችሁ እንዲታያችሁ አድርጌ ዶሮውን እንዴት አድርጌ እንደምሰነጥቅ ላሳያችሁ ማለት ነው። ይህን ዶሮውን እንደዚህ እናመጣና እንደዚህ ካረግነው በኋላ እንደዚህ እንይዘዋለን። እንደዚህ ከያዝነው በኋላ እንደዚህ ሸራሀት እንዲቆረጠን ማለት ነው። ከዛ እንደዚህ እዛ እንደዚህ አለችሁት እንደዚህ ማለት ነው። ከዛ እንቀጠቅጠዋለን። የእኛውንም እንደዚያው የእኛውንም እዚህው እንደዚህ አድርገህ ሁሉንም እንደዚህ አድርገህ እናላቀቀዋለን። ካላቀቅነው በኋላ እንመተዋለን ማለት ነው። አሁንም እንደዚህ ካደረግነው በኋላ አሁን ሁሉንም እንቀጠቅጠዋለን ማለት ነው። ፍሬዝ ያድርገን። መጀመሪያ እንቀጠቅጠዋለን። ስንቀጠቅጥ ግን ፌስታል አድርገን ነው እንቀጠቅጠው። ይሄ ካላችሁ እናንተ እንደዚህ ያድርጉት። አዛ በሄኛው ደግሞ ሊንስ እናደርጋለን ይሄኛውን ሌላኛውንም፣ እንደዚህ እኔ ሁሉንም ዶሮ ላልጠቀመው እችላለሁ፣ ሌላ ምግብ በጎኑ ስላለ። እዚህም ብቻ ከተጠቀምኩ ይበቃኛል ማለት ነው። እሺ ወደችዬ ዶሮዌን አቀጠቀጥኩ በኋላ እንዲያድስ አጥቤያለሁኝ ማለት ነው። እዚህ አሁን ቅመሞችን አደርጋለሁኝ። ቅመሞችን ካደረግኩ በኋላ ሳይበዛ ዘይዘይቱን እና ቅድም ደግሞ ይሄን ያልኳችሁን አደርጋለሁ። ስ ያሳያቸዋለሁ ታየ ማለት ነው። ካሜራማን ስለሌለን እና ማስቀመጫ ገና ስላልገዛኝ ታገሱኝ። እንደዚህ እንደዚህ ነው የምናረገው። እንደዚህ ካደረግነው በኋላ ትንሽዬ ማስተር እናረግበታለን ማስተር የማስተር እናደርጋለን። ማስተር ይሄ ነው እንግዲህ ከታያችሁ ማለት ነው። ማስተር ይሄ ነው እንደምታዩት፣ ፈርደር ወይም የሰናፍጭ እሱም አንድ ማንኪያ በትንሿ በስኳሯ እንደዚህ ትንሽ ጣዕም እንዲሰጠው ማለት ነው። በቃ እዛ እንደዚህ በእጃችን እናዋህደዋለን። እኔ ከቀፋዝ ለብሻለሁ፣ ያው ለብሻ ነው ማደባልቀው፣ ያለበስኩ እንዳይመስላችሁ። እዛ ዶሯችንን እያነሳ እናዋህዳለን ማለት ነው። አቀጠቀጥኩት በኋላ በሎሚ አጥቤዋለሁ በደንብ አድርጌ ርገን፣ እናዋህደዋለን ማለት ነው። ሶስቱን ከጠጣ በኋላ በደንብ ምድጃችንን አንጥፈን እንጠርሰዋለን ማለት ነው። እናንተ ሸዋየው ካላችሁ በሸዋየ ማድረግ ትችላለች። እኔ ግን በምድጃ ነው የምጠቀመው፣ በሳጅ ማለት ነው። ሳጅ ማለት ያው የእንቁላል መጥረሻ፣ ይህ ግጣም የሌለው ማለት ነው። አሁን እንደዚህ አድርጌ አረጋዋለሁኝ እዛ ምድጃ እስከሚግልልኝ ትንሽ እንደዚህ ይዘፍዘፍ ማለት ነው። እሱ ዶስትዬ አሁን ሲያዩ እያደረግኩ ነው እንደዚህ ማለት ነው። ካሜራውን የከፈትኩት መስሎኝ ለካ አልከፈትኩም። እኔ የእናንተ እያሳየሁ መስሎኝ ለካ አልከፈትኩትም። ዞር ስል ለከሳይለንት ነኝ። ይሄን ረጭቻለሁ መጀመሪያ የመጥበሻውን ማለት ነው። ይሄ በትር ወይም እስከ ይሻላል። እሱ ነረጭቻለሁኝ ስንከረጨው በኋላ ዶሮን ያረግኩት ካሜራውን የከፈትኩት መስሎ የነበር ለካ አልከፈትኩትም። እስከዚያው ደግሞ ሶሱን እንሰራለን። አሁን ሽንኩርት የነለጣለሁ በቀጫጭኑ ነው የምከትፈው፣ ድቅቅ አድርጋችሁ መሆን አለበት መክፈት እስከፍል አሁን ላሳያችሁ እንዴት አድርጋችሁ እንደምትከትፉ ማለት ነው። እነዚህ መክተፊያችሁን ታመጣላችሁ፣ እነዚህ ታመጡ፣ እዛ ቢላዋችሁን ታመጣላችሁ። በቃ ትናንትና እንደዚህ አድርጋችሁ እንዲያከትፉ ብያችኋለሁኝ። እንደዚህ እንደዚህ እንደዚህ ጣታችሁን አሹላችሁ እንዳትከትፉ ብያለሁ። ስትከትፉ እንደዚህ ነው። አያችሁ፣ አያያዝ እንደዚህ ነው። ከዛ ማድቀቅ ስትፈልጉ እንደዚህ እንደዚህ እንደዚህ እንደዚህም ማለት ትችላላችሁ። ግን እጃችሁን አሹላችሁ እንዲያት ሆኖ ማድቀቅ ስትፈልጉ እንደዚህ ስታረጉት እሱ እራሱ ያደቀላቸዋል ቢላው ማለት ነው። ያው እጃችሁን እንዳትቆርጡ ለማለት ነው። አመልሽ ይሄንም እንደዚህ ነው እዛ ይሄንም እንደዚህ በፈለጋችሁት ቢላው እንደዚህ አድርጋችሁ ማጥፋ ያቱ እዛ እኔ ደግሞ ይሄን ማድረግ ከፈለግኩኝ እንደዚህ እንደዚህ እንደዚህ አርጋችሁ በቃ አሁን ዘይ ዘይቱን እናደርጋለን። መጥበሻችን ላይ እንደዚህ ሲደረጉት እሱ ይሸረክትላቸዋል። አለቀ። ስትከትፉ እንደዚህ ነው። ምግብ ቤት ያችሁ ብትወዳደሩ ራሱ እንደዚህ ስለሆነ አከታተፍ ላይ ይመልሷቸዋል። ኤክስ ብለው ማለት ነው። እንደምታዩት እዚህ መጥበሻን ጥጃለሁ። አሁን ዘይ ዘይቱን ዘይቱኔን ካረትኩ በኋላ ሽንኩርት እናደርጋለሁ ማለት ነው። እሺ ወደዚ ሽንኩርታችን በዚህ መልኩ እንደዚህ እየበሰለ ነው። እዚህ ደግሞ ዶሯችን በዚህ መልኩ በስሏል። አሁን እንገለብለዋለን። አሁን በኋላ አንገጥመውም። በቃ እንደዚህ ብሎ መብሰል አለበት። ሸዊ ስለሆነ ሸዋይ መሆን አለበት። ይኸው እንደዚህ ቀይ ማለት ነው። እያሱ አሁን እንደዚህ አልገጥመውም። በቃ በስሎታል። እዚህ ደግሞ አሁን ማጂ ግማሽ ማጂና ፍልፍል አስፈል ጫዋላ ረግ ማጂ ስላረኩ እዚህ ደግሞ የከተፍኩት ነጭ ሽንኩርት አለ። ያው ቪዲዮ እንዳይረዝም ብዬ ከካሜራ ጀርባ ሁለት ነጭ ሽንኩርት በደቃቃው እንደዚህ አርጌ ከፍቻለሁ ማለት ነው። እንደዚህ ብሎ ከተዋሃደ በኋላ ምን እናደርጋለን? ቅድም ያሳየኋችሁን የብሮክሊ ዴቆት እናደርጋለን ማለት ነው። ሁለት ማንኪያ የምግብ መብያ ሁለት ማንኪያ በምግብ ማንኪያ ሁለት ማንኪያ ይሄ ሁለት ማንኪያ ነው። ትናንትና ከፍቼ ስለነበረ ነው። እንደዚህ መጀመሪያ ሽንኩርቱ ጋር እናንሷለን፣ ወተቱን ሳናረግ በፊት ማለት ነው እንደዚህ ማምቻ ማዋሃጃ እናዘጋጃለን። ትኩስ ወተት ስለሆነ አይጓጉልም። ቀዝቃዛ ወተት አደረጋችሁ ግን ይጓጉልባችኋል። እንደዚህ ማለት ነው። ወጣያሱ አልጓጉልም። አሁን ይሄ መወፈር አለበት። አሁን ቀስ ብሎ እንዲበስል እሳቱን እቀንስለታለሁ። ቀስ ብሎ ይበስላል። ሁለት ቁጥር አርጌዋለሁኝ። ዶሮዎችንንም እሳቱን ቀነስ ለዚሁ ሁለት ቁጥር እሱ ነው። ያው የኛ ከራፍ ላይ ስለሆነ ነው። አሁን በቃ ትንሽ የተረፈውን ወተት አደርግበታለሁ። ሌላ ወተትና ኩኪንግ ክሬም ደግሞ እናፈላለን። ለድንቹ ማነሱ ነው። እዚህም ላይ ኩኪንግ ክሬም ትንሽ እንጨምራለን። ይህ በቃ አሁን ተዘጋጅቷል። ከላይቱ ላይ በግዶንስ ወይም ኩኪንግ ዝራ እናረግበታለን። ሊወጣ ሲል ማለት ነው። እንደምታዩ ድንች ዞሮ እንግዲህ በዚህ መልኩ እንደዚህ ሸዋያ ሆኗን ያሰላ ማያቸው ማያቸው ይ እንደዚህ ዶሮአችን እና በስሏል። በዛው ግን እንገጥመዋለን። አሁን ደግሞ ለድንቹ ኩኪንግ ክሬም እና ወተት እናፈላለን። እሺ እሺ፣ እንደምትመለከቱት እዚህ ወተት እና ኩኪንግ ክሬም አለኝ። ትንሽ ለድንቹ ነው ሳይበዛ ወተት ኩኪንግ ክሬም ሳይበዛ፣ ከበዛም ችግር የለም የተረፈውን እዚህ እንትኑ ላይ ጨምረዋል። ሶሱ ላይ ማለት ነው። ለዶሮ ከሰራሁት ሶስ እንደዚህ አድርጌ አሁን እጥደዋለሁ። እንዲፈላ ማለት ነው። እዚህ ላይ ድምቻችንም አሁን በስሏን፣ በቃ መፍጨት ነው የቀረን ማለት ነው። ወተት እንደዘጠጅ ያለው ሶሴ በዚህ መልኩ አያችሁት። በስሏን በጣም ሽታ ይጣፍጣል። ይሄማ ሰርታችሁ መብላት አለባችሁ። ሰርታችሁ አልበላችሁ እንደው ዋላችሁ፣ በጣም ነው የሚጣፍጠው። ደግሞ እንደ ሶስ ነው የሚሆንባቸው። ይህን ተቀመሳችሁ በኋላ ደግሞ ማለት ነው፣ ሰውነት ሽንቅጥቅጥ ሽንቅጥቅጥ ያደርጋል። በጣም በተሚን የሆነ ምግብ ነው። በተሚን ሲ ምናምን የሆነ ምግብ ነው። ለሰውነታችሁ በጣም ጠቃሚ ነው። መስራት አለባችሁ። ሹጎች ድንቼ በዚህ መልኩ በስባ በታጫው ነው ማለት ነው። እዛ በፍርድ በብረድሽ መፍጨት ትችላላችሁ። እናንተ ያውኔ ባንዲጀ ደሞ ራሱ መፍጨት አይመቸኝ ነው። ላዝም ለማርግ መፍጨት አለብኝ። ቅቤ አደርጋለሁ። ቅቤው እንዲቀልጥ ወዲያውኑ ትኩሱ ነው ታርቡት። ይሄ በቂ ነው። ቅቤ ያታበዙ እሽቦቾች ያው እንደዚህ አርገ ከፈጨት በኋላ ያን ቀድም ያሳያችሁ ወተትና ኮፊ ክሬም እንደዚህ አርገ ጨምረና እንደሱ ማለት ነው ማለት ነው። አደብ አልቀም መለሳለሁ። እሽቦቾች በዚህ መልኩ ፈጭቼ ጨርሻለሁ ወይ እዚህ ደግሞ ሶሳችንና ኮፊ ክሬም አርገበት አለው ሳይ በዛ ያያችሁት ቀጥና ክሬም ሳራከበት በዚህ መልኩ ነው ዶሮአችንና ምን እንደምታት በዚህ መልኩ አልቋን አሁን ማቅረብ ብቻ ነው። ሳቀርብ ደግሞ አሳያችኋለሁ። ሾዶች እዚህ ተይለበላና ያዘጋጀው ነው። እዚህ ሶፍት አለኝ የምግብ ሶፍት እንደዚህ ታረጉታላችሁ። እንደዚህ ካደረጋችሁት በኋላ እዚህ እንደዚህ እንደዚህ ቢላውን እንደዚህ ማንኪያውን ብቻውን ስለምትበላ ለዛ ነው እሺ። እንደዚህ አድርጋችሁ ታቀርባላችሁ ማለት ነው። እዚህ ላይ አሁን ሳህኑ ላይ የፈጨኑን ድንች እናደርጋለን። መጀመሪያ እንደዚህ በጎን ማለት ነው፣ እንደዚህ በጎን እናደርጋለን እዛ ዶሮዎችን እናመጣና እዛ ዶሮዎችን እንደዚህ እዛ እንደዚህ እናደርግና እዛ የሰራነውን ሶስ እዚህ እናመጣና እዚህ እናመጣና እዚህ እናፈስበታለን ማለት ነው። እዚህ እናመጣና እንደዚህ እዚህ መሃል ላይ እንደዚህ ልክ እንደ ምግብ ቤቱ ማለት ነው። እና እንደዚህ አለቀ። አዛ እናመጣለን እናመጣለን በቅዶንስ እና ኩዝብራ በቅዶንስ እና ኩዝብራ እናመጣና እንደዚህ እዚህ ምግብ ላይ እንደዚህ እንደዚህ እንደወደዳችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቶች አወዳችኋለሁ። ቻው ቻው። እንደዚህ አድርገን ማቅረብ ነው። አለይኩም በለአፊያ